ሰላም እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ ውድ ቤተሰቦቼ? ዛሬም በሌላ አይዲያ መጥቻለሁ። በድጋሚ ምንድነው የማስተላለፈው ሌላ አይዲያ በስደት ሀገር ያላችሁ ሴት እህቶቻችን አንዳንድ ማለት የመጣችሁበትን እቅድ የማታስታውሱ ጊዜያዊ ፍላጎታችሁን የምትከተሉ ይሆናል ብላችሁ አርቃችሁ ማሰብ የእንትን የማትሉ ብዙ ነገሮችን ብዙ ጥፋቶችን እያየን ስለሆነ በዚህ ሁኔታ ላይ በእርግጥ አረብ ሀገር ላይ ብዙ ሴቶች ብዙ ልጆች ብዙ ሴቶች እህቶቻችንን ቤተሰቦቻቸውን እህቶቻቸውን የሚያስተምሩ ጠንካራ ሆነው ብዙ ነገር ብዙ ለግባቸው ለአላማቸው ተግተው የሚሰሩ ለትዳራቸው ተግተው የሚሰሩ ልጆች አሉ። በዛው ልክ ደግሞ አልባሌ ቦታ ላይ በሰው ትዳር ላይ ተለጥፈው ወይም ደግሞ በእያንዳንድ ሁኔታዎች ላይ ጓደኛ ምናምን እንደዛ ያልተገባ ነገሮች ያልተገባ ስህተቶችን ይፈጽሙና በዛ መካከል ላይ የሚከሰቱ ክስተቶች ማለት ነው፣ ህይወትን ያመሰቃቅላሉ። ህይወታቸው ሲመሰቃቀል ቤተሰብንም ክብር የሚነካ የራሳቸውንም ክብር የሚያወርድ ተዛ ሲቀጥል ደግሞ የሚመጣውንም እዳ መሸከም የሚመጣውንም አለቅን የሚፈጠሩና የሚመጡ ነገሮችን መሸከም እስከሚያቀታቸው ድረስ ከዛ ምን ይሆናል? ምንም በማያውቁ ህጻናቶች ይፈጠራሉ። መቼም ሴትነና በሁላችን ላይ የሚከሰት ክስተቶች ናቸው። ጥንቃቄ ከሌለ በተለይ ሰው ሀገር ላይ ትንኖር በጣም ካልተጠነቀቅን የምንራመድበትን የምንሄድበትን የቆምንበትን ቦታ ካላወቅን ብዙ ነገሮች ይፈጠራሉ። እነዛ ነገሮች እነዛ የሚፈጠሩ ነገሮች ደግሞ ምንም የማያውቁትን ምንም የማያውቁትን ህፃኖችን ሁሉ እስከ መጉዳት ይደርሳሉ። ስለዚህ በየትኛውም መስፈርት ያላችሁ ሴቶች ልጆች ሴቶች እህቶቻችንና ልጆቻችን በጣም ጥንቃቄ ልታደርጉበት የሚገባው ነገር ቢኖር ምንድን ነው? ካልባሌ ቦታዎች መቆጠብ፣ የነገር ማስተዋል፣ ማግባት ካለባችሁ አግቡ። መውለር ካለባችሁ አግብታችሁ ውለዱ። ልጆቻችሁን ደግሞ እንዲህ በጥርሳችሁ ነቅሳችሁ ቢሆን አሳድጉ። እናት ብዙ መስዋዕትነት ትከፍላለች ለልጆቿ። ልጅ ወልዶ መጣል በየቦታው ብዙ ነገሮች ይፈጠራሉ። ብዙ ነገሮች እናያለን። እየወለዱ ጣሉ እዚህ ቦታ እንደዚህ ከሆነ በጣም ተገቢ ያልሆነ በጣም ትልቅ ስህተት ነው። ልጅ እኮ ማለት ወርቅ ነው። ጤነኛ ከሆነ በአመትም በሁለት አመትም የሚለቅና ነገ የእናቱን ዋጋ የእናቱን ድካም የእናቱን እንባ የሚያብስ ነው ልጅ። ስለዚህ ደግሞ እናት ትልቅ ኃላፊነት አለባት፣ ልጆቿን እንደዚ በጥርሷ ነፍሳ ማሳደግ። ስለዚህ ከተፈጠረም በዛ ልክ ብትሄዱ ከሆነ ግን ከዛ ቦታ ላይ ጥንቃቄ ብታደርጉ ሴቶች ናችሁእና ስህተት ይኖራል፣ ግን ላለመሳሳት፣ እራሳችሁን ላለመጉዳት የወደፊቱን ብታስቡ፣ ጊዜዊ ነገሮችን ብትጠነቀቁ ብቻ ላቅም እንደምላችሁና እንዲህ አይነት ነገሮች አሉና ብትጠነቀቁ እህቶቻችን እላለሁኝ። ጥንቃቄ እንድታደርጉ ያክል የተፈጠሩት ተፈጥረዋል። ወደፊት ያላችሁ የምትሰሙች ቢሉ ወይም የምትሰሙ ልጆች የራሳቸውም ህይወት የምትፈጥሯቸውም ልጆች ህይወት እንዳይመሰቃቃል ስትሉ ብትጠነቀቁ ብዬ አስባለሁ። በእርግጥ ወንዶች ላይ ያልተናገርኩት ነገር ቢኖር ምንድን ነው መጀመሪያ በሯን መዝጋት ያለባት ሴት ስለሆነች ነው። ግዳጅ የሚባል ነገር አለ፣ ሊኖር ይችላል። ነገር ግን እሱ በመንገድ ላይ በተለያዩ ነገሮች የሚፈጠር እንጂ የእውነት አብሮ ከሚኖሩት ሰው ጋር ይፈጠራል ብዬ አልገምትም። ከሆነም ግን መጠንቀቅ ያለበት ሴት ልጅ ነው። ወንዶችም በእህቶቻችሁ ላይ በሚስቶቻችሁ ላይ ያ ነገር ሲፈጠር የማትፈልጉ ወንዶች በሌላ ሰው ላይ ባታደርጉት፣ እንደ ራሳችሁ ቢቆጫችሁ ብዬ አስባለሁ። አበረታቱኝ። በዚህ ዙሪያ ላይ መስራት ፈልጋለሁ። ላይክ ሰብስክራይብ አድርጉኝ። አመሰግናለሁ ቶቼ